የሚዲያ ሰው ሲኮን በብዙዎች ዘንድ አይን ይበዛባቸዋልና ቅሌትና ውርደት ከእነርሱ ዘንድ አይጠፋም። ፈገግ ከሚያስብሉ አጋጣሚዎች እስከ ጅንባፍስ ከሚያስጭኑ ቅሌቶች አይጠፉም። በዛሬ ቪዲዮ በድብቅ ካሜራዎች የተያዙ አስገራሚ ቪዲዮዎችን ይዘናል። የሰውን ስህተት መመልከት እኛም ለምናደርጋቸው ነገሮች እንድንጠነቀቅ ያደርገናልና እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግ አይርሱ። በአንደኝነት ላይ የምናገኛት አዲስ አለም ጌታነህ በበርካታ ፊልሞች የምትታወቅና በሶሻል ሚዲያ ብዙም የማትታየው አርቲስት። አዲስ አለም አንዴ ብቅ ስትል ግን መነጋገሪያ ከመሆን አትተርፍም። ይሄ ከመኝታ ቤት ያመለጠ ቪዲዮ አድናቂዎቿን አስቆጥቷል። በእርግጥ አርቲስቷ በአንድ ወቅት የማፈቅረው ሰው ባለትዳር ነው እያለች ስቅስቅ ብላ ማልቀሷ የቅርብ ጊዜ ትውስታችን ነው። ስሟም ከናሁሰናይ ጋር ተደጋግሞ መነሳቱም አይረሳም። ወደ ቀጣዩ ስናልፍ ትግስት ሚልኬሳ በሰንሰለት ድራማ በመተወን ትታወቃለች። ታዲያ ይሄ ዝና በቀረብኝ የሚያስብል ቪዲዮ ወዲያው ነበር የተለቀቀባት በባለትዳር ቤት ከባለትዳር ወንድ ጋር አልጋ ላይ ያለች ነበር፣ ባለቤቱ እጅ ከፍንጅ የያዘች። በሶስተኝነት ደግሞ ማርያማዊት አባተን እናያለን። ማርያማዊት ዝነኛ ከሆነች በኋላ ያላሰበችውና ያልጠበቀችው ፎቶ ተለቀቀባት። ገና ወደ ጥበብ ዓለም ከመግባቷ በፊት ከልጅነት ፍቅረኛዋ ጋር የተነሱት ፎቶ ጊዜ ጠብቆ የልጅነት የከንፈር ወዳጇ ዝነኛ ስትሆን ፎቶውን ለቆባታል። ይሄ ድርጊትም ብዙ ዝነኛ ለሆኑም ላልሆኑም ሰዎች መማሪያ ሆኖ አልፏል። በደና ጊዜ የእኔ ሰው ብለው አንሶላ የተጋፈፉት ጊዜና ሁኔታ ሲቀየር የርቃን ፎቶን እንደ ማስፈራሪያ መጠቀሙ አይቀሬ ነውና ለብዙዎች መማሪያ ይሆናል። አራተኛ መቅደስ ደበሳይ። ከዚሁ የመኝታ ቤት ቪዲዮ ሳንርቅ መቅደስ ደበሳይን እናገኛለን። የመቅደስ ለየት የሚያደርገው ቪዲዮውን ራሷ መቅረሷ ነው። በጊዜው የኢቢኤስ ቲቪ ፕሮግራም አቅራቢ የነበረችው መቅደስ በዚህ ምስል የተነሳ ብዙ ትችትና ችግር ደርሶባታል። ስራዋን ለማጣትም ጫፍ ደርሳ ነበር። በዚህ ጊዜ አንጋፋውና ታዋቂው ጋዜጠኛ አስፋው መሸሻ ይነሳል። መቅደስን አባብሎና እምባዋን አብሶ ወደ ስራዋ የመለሳት እርሱ መሆኑን መቅደስ በእንባ ታጅባ ውለታውን ታስታውሳለች። አምስተኛ ዳናይት መክበብ ዳናይት ወደ ሚዲያ ከመጣች በኋላ ብዙ የአፎ ለፍታና በርካታ ያልተገቡ ድርጊቶችን ስታደርግ ትስተዋላለች። የትኛውም ስህተቷ ግን ከዚህኛው አይበልጥም። ቤተሰቦቿን እንዳሳዘነችና ወደ ሚዲያ የመጣችበትን ቀን እንድትረግም ያደረጋት ድርጊት እንደነበር በአንድ ቃለ መጠይቅ ላይ አለባብሳ ተናግራለች። የዳናይት ጉዳይ ለየት የሚያደርገው ደግሞ ነገሩ የተፈጸመው ላይ በላይ መሆኑ ነው። ሀገረ ሰላም ብላ ስትዝናና ያደረች ያደረችው ዳናይት ከስካሯና ከእንቅልፏ ስትነቃ በሌሊት የሰራቸው ስህተት እንደ በሽታ ተዛምቶ ስሟ በየቦታው ሲነሳና የወላጆቿም ስም አብሮ ሲነሳ እጅግ ከባድ እንደነበር ታስታውሳለች። ስድስተኛ ማስተዋል ወንደሰን። በርካታ አርቲስቶች ከባህል ሀብቶች ጋር ድብቅ ግንኙነት እንዳላቸው ይወራል። ማስተዋልም የገጠማት ነበር። አንድ አዲስ አበባ ባልሀብት ሊደፍረኝ ሞከረ ብላ ሩሯን ለህዝብ ብታሰማም የኋላ የኋላ ነገሩ ሲጣራ ግን ከባልሀብቱ ጋር በገንዘብ ባለመስማማታቸው የተፈጠረ ግጭት መሆኑም ተነግሯል። የአርቲስቶችንና የባለሀብቶችን ጉዳይ በሰፊ የምመለስበት ይሆናል። ታዲያ በድጋሚ እንድንገናኝ ቻናሉን ሰብስክራይብ ማድረግ አይርሱ። ሰባተኛ እንዳልካቸው ዘነበ ያኔ በጂቲቪ ለሚተላለፈው ትዝብት ለሚለው ፕሮግራም ቀረጻ ላይ እያለ የተናገረው አንገት የሚያስደፋ ንግግር በጓደኛው በኩል ተለቆበታል። እንዳልክ ስለዚህ ቪዲዮ ሲናገር ይቅር ብየዋለሁ የለቀቀብኝ ልጅ ብሏል። ችግሩ ግን ራሱን እንደተበዳይ ማየቱ ነው። የቲቪ ቀረጻ ላይ ካሜራ እንደተደቀነ እያወቀ የትና እንዴት እንዳደረ የራሱን ጉድ ሲዘረዝር ተይዟል። በአሁኑ ወቅት እንዳልካቸውና ማስተዋል ሁለቱም እምነታቸውን ቀይረው ባንድ ቸርች የሚያመልኩ ጓደኛሞች ሆነዋል። ስምንተኛ ጋዜጠኛ ቤተልሔም በኤልቲቪ የሚተላለፍ ፕሮግራም ላይ ጋዜጠኛ ቤተ ኤልሄም ያፎለፍታ አጋጥሟት ነበር። ያከምን በዳው ያከምን በዳው ጠንካራ የፖለቲካ ሀሳቦችን በማንሳት የምትታወቀው ቤቲ ሌላም አጀብ የሚያስብል ጉዳይ ገጥሟት ነበር። ይህም እንግዲህ በስራ ላይ ሊያጋጥሙ ከሚችሉ ገጠመኞች መሀል ይመደባል። ዘጠነኛ ሀናን ታሪክ፣ የአፎለምታን ለምታን በሀናን እንዝጋው። ሀናን ታሪክ አምባሳደር በሆነችበት የኮስሞቲክስ ምርቶች ላይ በእንግሊዘኛ ንግግር እንድታደርግ ተጋብዛ አላቶች ሲከዷት የአንድ ሳምንት መዝናኛ ነበር። እኔ እኮ ተዘጋጅቼ ነበር የገባሁት ብላለች ሃናን ስለ ሁኔታው ስትጠይ አስረኛ ሳሮን አየልኝ ሳሮን አነጋጋሪ በመሆን ከጅምሩም አትታማም የተዋረደችባቸው አጋጣሚዎችም በርከት ከማለታቸው የተነሳ ጥቂቶችን እናነሳለን የሳሮን ስህተት ከሰውነቷ ጋር አይገናኝም ይልቁኑ በአንድ ካፌ ከሰው ጋር ተጣልታ ለጆሮ የሚከብድ ስድቦችን ስትሳደብ በድብቅ ካሜራ ተቀርጻ ወጡባት ነበር ሌላኛው ኢትዮጵያዊ ካልሆነ ፍቅረኛዋ ጋር የተለቀቀ ቪዲዮ፣ ሌላኛውም አሳፋሪ ቪዲዮ ነው። አስራ ሁለተኛ መሰሉ ፋንታውን፣ በድምፅ ሰርቅርቅነት ሁሉንም ሰው ያስማማችው መሰሉ ዓለም እየናና እያለች የብዙዎችን ሰው ልብ ማንሰፍሰፍ ትችልበታለች። ታዲያ ከቅርብ ጊዜ ወዲህ በናየት ክለም መድረክ ላይ የምታደርጋቸው ነገሮች ለብዙ ሰዎች ቅሬታ የፈጠረ ጉዳይ ሆኗል። ከሴት ልጅዋ ጋር መሳሳምና ከመድረክ መፈንገል ሲያጋጥማት መሰሉ ብዙ አልገረማትም። የናይት ክለቦች ጉድና የአዲስ አበባ ምሽቶችን በሌላ ቪዲዮ እናያለን። ለዛሬ እዚህ ጋር ይብቃን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።